ሶስተኛ ዜና ህወሀት በተለያዩ አካባቢዎች የቀበራቸውን የጦር መሳሪያና ተሽከርካሪዎች ቆፍሮ እያወጣ መሆኑ ተሰማ። ጄኔራል ፍስሐ ኪዳኑ ማንጆስ ወደ ሱዳን እና ኤርትራ ሚስጢራዊ ጉዞ ማድረጋቸው ታወቀ። በኢትዮጵያ ከ297 በላይ ህገወጥ ኬላዎች መኖራቸውን የጉምሩክ ኮሚሽን አመነ። መፍትሄው ግን አሁንም የጨነቀው ይመስላል። በዚህ ዓመት ሥራ ላይ ባሉ አሽከርካሪዎች ምዘና ሊጀመር መሆኑ ተሰማ። ከውጭ ትራምፕ በፈቃደኝነት አሜሪካን ለቀው ለሚወጡ ህገወጥ ስደተኞች የአንድ ሺህ ዶላር ማበረታቻ አቀረቡ። የእስራኤል የጸጥታ ካቢኔ ጋዛን ለመያዝ እቅድ ማጽደቅ ሆነ አንድ ባለስልጣን ተናገሩ። ፓኪስታን በህንድ አየር ጥቃት 26 ሰዎች መሞታቸውን አስታወቀች። በመጨረሻም ጀግና ወታደር፣ ጀግና አብራሪ፣ ጀግና ሐኪም፣ ዛሬ ተሸነፈን ሰማን፣ ልባችን ተሰበረ። በሰማይ በራሪ ሆነው አገራቸውን ከጠላት ያዳኑ በምድር ላይ በደዌ የተያዙትን የፈወሱ ጀግና ዶክተር ፍቅሩ ማሩ ሞቱ የሚለውን ዜና ዜና ሆነና ሰማን፣ ነፍሲ ማር ያልን፣ የህይወት ታሪካቸውን ባጭሩ እናቀርብላችኋለን። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳዳ ወደ ቀዳሚው ዜና አልፋለሁ። ወይዘሮ ሳሐረላ አብዱላሂ ዳግም የጤና ሚኒስትር ዴኤታ ሆነው ተሾሙ። ወይዘሮ ሳህረላ ከሚያዝያ 25 ቀን 2017 ዓ ም ጀምሮ የጤና ሚኒስቴርን ሚኒስትር ዴኤታ ሆነው መሾማቸውን የጤና ሚኒስቴር አስታውቋል። ከዚህ ቀደም በተለይም በኮቪድ-19 ወረርሽኝ ወቅት በጤና ሚኒስትር ዴኤታነት ያገለገሉት ወይዘሮ ሳህረላ አብዱላሂ አሁን ወደ ጤና ሚኒስቴር እስከተመለሱበት ጊዜ ድረስ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሆነው ሲያገለግሉ ነበር። በአማራ ክልል ያለው የሰላም እጦት ፈተና ሆኖብኛል ሲል የአማራ ክልል ሕብረተሰብ ጤና ኢንስቲትዩት አስታወቀ። በአማራ ክልል ባለው የጸጥታ ሁኔታ ሳቢያ በርካታ የቀበሌ መዋቅሮች አገልግሎት እየሰጡ አለመሆኑን እና የተለያዩ በሽታዎችን ስርጭት ለመቀነስ ለመቆጣጠር እንዲሁም ቅድመ መከላከል ስራዎችን ለመስራት ፈተና እንደሆነበት እና በክልሉ የታቀዱ ተግባራትን ተግባራዊ ለማድረግ የሪፎርም ስራዎችን በፍጥነት ለመፈጸም ተላላፊ እና ተላላፊ ባልሆኑ በሽታዎች ላይ መከላከልና መቆጣጠር ላይ ለመረባረብ የጤና አገልግሎት አሰጣጥን ለማሻሻል በክልሉ ያለው ነባራዊ የጸጥታ ችግር ፈተና ሆኖበኛል፣ ብሏል። የክልሉ የህብረተሰብ ጤና ኢንስቲትዩት ከቦታ ቦታ ተንቀሳቅሶ ለመስራት አስቻይ አለመሆኑን የተገለጸ ሲሆን የጤና መረጃዎችን ለመሰብሰብም አለመቻሉ አመላክቷል። በተያያዘም የጤና መረጃዎችን በዲጂታል ስራዎች ማጠናከር፣ አዳዲስ ሀሳቦችን ማፍለቅና ጥቅም ላይ ማዋል እንዲሁም የጤና ባለሙያዎችና ሰራተኞችን ተጠቃሚ የሚያደርጉ የተጀመሩ እንቅስቃሴዎችን በማፋጠን መተግበር ላይ በስፋት ሊሰራ እንደሚገባና በቀጣይም በጤና ዘርፍ ይበልጥ ትኩረት ተሰጥቶ ሊሰራባቸው የሚገቡ ተግባራት መቀመጣቸውን የክልሉ ሕብረተሰብ ጤና ኢንስቲትዩት የጤና ምልከታ ማስተባበሪያ ሙያተኞች ቡድን ሰብሳቢ ሀብታም አለባቸው የነገሩት ለአሃዱ ነው። ብጹ በቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የእስራኤልን የውጭ ጉዳይ ሚኒስትር በጽርሐ መንበረ ፓትርያርክ ተቀብለው አነጋገሩ። በኢትዮጵያ ይፋ የስራ ጉብኝት ያደረጉት የውጭ ጉዳይ ሚኒስትር ጌዲዮን ሳር ከቅዱስነታቸው ጋር በጋራ ጉዳዮች ላይ ተወያይተዋል። ቅዱስነታቸው በውይይቱ ወቅት በዴር ሱልጣን የኢትዮጵያ ይዞታ ጉዳይና በኢየሩሳሌም በሚገኙ ገዳማት ዙሪያ ከእስራኤል መንግስት ጋር በትብብር ስለሚሰሩ ጉዳዮች አንስተዋል። የውጭ ጉዳይ ሚኒስትሩ ቅዱስነታቸውን በመጎብኘታቸው የተሰማቸውን ደስታ በመግለጽ የኢትዮጵያ ቤተ ክርስቲያን ከሀገራቸው ጋር ስላላት የረጅም ዓመታት ግንኙነት በማውሳት በጋራ ጉዳዮች ላይ ሰፊ ውይይት አድርገዋል። በዚህ ዓመት ስራ ላይ ባሉ አሽከርካሪዎች ምዘና ሊጀመር መሆኑ ተሰማ። አሽከርካሪዎች ተመዝነው ካልሆነ በስተቀር ማሽከርከር እንደማይችሉ ያስታወቀው ምክንያት የሆነኝ 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያዝ በመሆኑ ነው ብሏል ሚኒስቴር መስሪያ ቤቱ። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመርና በሕዝብና ደረቅ ጭነት ከአንድ እስከ ሶስት ባሉ ደረጃዎች እንዲሁም ለፈሳሽ አንድና ሁለት አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥና ከስልጠናው በኋላ የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱ እና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስቴሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ የሚፈተኑ ሲሆን፣ ይህንን ያላደረገና የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም ተብሏል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎች አሽከርካሪዎች ላይ ቀጣይ እንደሚሆን ሞርስ ዜና ሰምቷል። በኢትዮጵያ ከ297 በላይ ህገወጥ ኬላዎች መኖራቸውን የጉምሩክ ኮሚሽን ገለጸ። በተደጋጋሚ በኢትዮጵያ የተለያዩ አካባቢዎች በህገወጥ መንገድ ሲባጎ እየወጠሩ ገቢ መሰብሰብን ስራ የባሉ ህገወጦች ተማረው የነበሩ የህብረተሰብ ክፍል ተደጋጋሚ እሮሮ እያሰማ መቆየቱን ያስታወሰው ዘገባ የገቢዎች ሚኒስቴር በዘጠኝ ወራት ውስጥ 653 ቢሊዮን ብር በላይ ገቢ መሰብሰቡን ለህዝብ ተወካዮች ምክር ቤት ሪፖርት ባቀረበበት ወቅት በኢትዮጵያ የተለያዩ አካባቢዎች ከ297 በላይ ህገ ወጥ ኬላዎች መኖራቸውን የጉምሩክ ኮሚሽን ኮሚሽነር ደበሌ ቃብታ አስታውቀዋል ኮሚሽነሩ ህገ ወጥ ኬላዎች ለማፍረስ በርካታ ስራዎች እየተሰራ ቢሆንም በዚህ ህገወጥ ተግባር ላይ የጸጥታ አካላትን በስፋት የሚሳተፉበት በመሆኑ ችግሩ አሁንም ድረስ ዘልቋል ሲሉ ተናግረዋል። ኮሚሽነሩ የመስሪያ ቤታቸውን የስራ ሪፖርት ያቀረቡት የህዝብ ተወካዮች ምክር ቤት ባካሄደው 28ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። በዚህ ወቅት አንድ የምክር ቤት አባል በኦሮሚያና ሲዳማ ክልሎች ህገወጥ ኬላዎች በስፋት መኖራቸውን በመግለጽ ተደጋጋሚ ምልከታ ብናደርግም ምላሽ አተናል ብለዋል። በዚህ ውይይት ላይ የተገኙት የጉምሩክ ኮሚሽን ኮሚሽነር ደበሌ ቃባታ ይህን ጉዳይ ሲመልሱ በአሁን ሰዓት ከ297 በላይ ህገወጥ ኬላዎች መኖራቸውንና በጉምሩክ ኮሚሽን ጥናት መሰረት በእነዚህ ኬላዎች ምክንያት ዜጎች ከፍተኛ የሆነ ስቃይ ውስጥ ይገኛሉ ብለዋል። የህብረተሰቡን ተደጋጋሚ ሮሮ አምነው ችግሩ በምክር ቤቱ ከአምና ጀምሮ ተደጋግሞ ሲጠየቅ እንደነበርም አስታውሰዋል። ይሁን እንጂ ችግሩን ለመፍታት የተጠናከረ ስራ የተሰራ ቢሆንም አሉ ኮሚሽነሩ የጸጥታ አካላት ተሳትፎ ችግሩን ለመፍታት አስቸጋሪ እንዳደረጉባቸው ገልጸዋል። የጸጥታ አካላት ኬላዎችን አፍርሰናል ብለው ሪፖርት ካደረጉ በኋላ ምሽቱን ኬላውን ዘርግተው ይገኛሉ ያሉት ኮሚሽነሩ፣ ይህ ግን ሁሉንም የጸጥታ አካል እንደማያካትት ይሁን እንጂ ኮሚሽነሩ የችግሩን መኖርና ሁሉም በማይባል ሁኔታ አንዳንድ የጸጥታ ሰራተኞች ህገወጥ ኬላ ላይ እየዘረጉ መሆኑን በተጨባጭ ከመናገርና ችግሩን ለመፍታት መፍትሄው ምን እንደሆነ የጠቀሱት ነገር የለም። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የኢትዮጵያ መንግስት የህወሓት እውቅናን አልመልስም ካለ ከፕሪቶሪያው ስምምነት በፊት የነበረውን የትግራይ መንግስት ወደ ነበረበት እንመልሰዋለን ሲሉ ፎክረዋል። የነበረውንም ምክር ቤት ወደ ነበረበት እንመልሰዋለን፣ የፕሪቶሪያ ስምምነትን ደግሞ በግልጽ ይፈርሳል ሲሉ መናገራቸውን የህወሓትን ጦርነት ናፋቂነት አመላካች ነው ሲሉ ታዛቢዎች ንግግራቸውን ሰምተው ተችተዋል። የነ ዶክተር ደብረጽዮን ህወሓት ቡድን ሱዳን እና ኤርትራ እየተመላለሱ የጊዜያዊ አስተዳደሩን በቁጥጥራቸው ስር ለማድረግ እየተንቀሳቀሱ መሆኑን ከመቀሌ ለሞርስ የደረሰው መረጃ አመላከተ። ጄኔራል ፍስሃ ኪዳኑ ማንጁስ በቅርቡ ሌላው አመራር ስብሰባ ሲገባ ወደ ሱዳን እና ኤርትራ ሚስጢራዊ ጉዞ ማድረጋቸውን የታመኑ ምንጮች አጋልጠዋል። ሳኪዳኑ ኪዳኑ እየተመላለሱ ያሉበት ቦታ በሚስጥር እንድያዝ በሚል መመሪያ ተሰጥቶ የስውር ጉዞ ቢያደርግም የሚያሽከረክሯት ተሽከርካሪ ታርጋ ቁጥር ኮድ 357048 የሆነ መኪና መጠቀማቸውን ያመለከቱት ምንጮች ታደሰ ወረዳ የታገዱትን አመራሮች ጭምር በተሳተፉበት ስብሰባ ለዳግም ጦርነት ዝግጅት በማድረግ በሱዳን በፋኖና በኤርትራ መካከል እየተመላለሱ ያሉትንና የሻዕቢያ አሰላይና አመራሮችን ከሽሬና ዛላንበስ አልፎ መቀለደስ እንዲንሽራሸሩ የሚያመቻቹት እነ ምግባይ ጆን መዴድ መዓሾና ውድ በታይ ናቸው ብለዋል። የመንጃሪን ቡድን ወኪል በመሆን የፓርቲ ፖለቲካ ከማብኳት እንዲታቀቡ በግልጽ በስም ካልተጠቀሰው የራሳቸው አንጃ ማሳሰቢያ የተሰጣቸው ቢሆንም እነዚህ የህወሀት ጀነራሎች ከቆብ እየቆጠሩት አልመሰለም። ምናልባት ማሳሰቢያ ሰጥ የተባለው ቀደም ሲል ህወሀት ሶስትና አራት ቦታ ተሰነጠቀች በተባለ ጊዜ በአለም ገበረ ዋህድ የሚመራው ቡድን ሊሆን ይችላል የሚል ግምት ቢገኝም፣ እሱም ቀደም ሲል አለም ገበረ ዋህድ በትግሎ የበላይነት ማጣቱን ተከትሎ ከነሞንጀሪኖ ጋር መተባበሩ ተሰምቷል። ይህ በእንዲህ የጊዜ ያዊ አስተዳደሩ ፕሬዚደንት የፈረሙበትን ስምንት ነጥብ የተልኮ ሰነድ ጭምር ለመድረኩ ድምቀት የፈረሙት እንጂ የምር እንዳልወሰዱት የነደብረ ጽዮን ቡድን አረጋግጫ ያለሁ በማለት የመካከለኛውንና የበታቸው አመራር አባላትን ለማስደሰት እየሞከሩ ነው መባሉንም ምንጮች አስረድተዋል። ይህንን የምንጮች መረጃ የሚያጠናክረው ከሞንጆሪኖ የተቀበሉትንና በጦርነቱ ወቅት ተደብቀው የከረሙ እንዲሁም ተማርከውና ታስረው የተፈቱትን ዝርዝር ይዘው የመንቀሳቀሳቸው ጉዳይ ነው። ይህ መሆኑ ደግሞ ጊዜያዊ አስተዳደሩ በነ ዶክተር ደብረጽዮን በሚመራው ቡድን የመጠለፉ ማሳያ ነው ከመባሉም ባለፈ ቀድሞው መፈንቅለ መንግስት ከመደረጉ አስቀድሞ ጌታቸው ይውረድና ጄኔራል ታደሰ ይሾም የሚለውት ቦታ አሁን ላይ በቡርኑ ስለመጠለፉ ጠቋሚ ነው የሚሉ ወገኖች አሉ። ከሁሉም በላይ ወንጀሉንና የዘረፈውን ደብቆ ለመኖር ወይም ዘፊያውን ለማስቀጠል ግጭትን እንደ ስልት የሚወስደውን ቡድን ማስቆም አለመቻሉ አሁንም አነጋጋሪ ሆኗል። በሌላ ዜና የህወሓት ቡድን በጦርነቱ ወቅት ከጦርነቱም በኋላ በተለያዩ አካባቢዎች ቀብሯቸው የነበሩትን የጦር መሳሪያና ተሽከርካሪዎች በማውጣት ላይ መሆኑን ለማወቅ ተችሏል። በዚያው በመቀሌ ሞርስ ያነጋገራቸው ወገኖች አሁን ቁጭ ብሎ የኤርትራንና የግብጽን ተልኮ አስፈጻሚ ህወሓትን አምላኪ ወጣት በትግራይ የለም ሲሉ ተናግረዋል። ሞርስ እዚያው መቀሌ ያነጋገራቸው ወገኖች አሁን ቁጭ ብሎ የኤርትራንና ና የግብፅን ተልእኮ አስፈጻሚ ህወሓትን አምላኪ ወጣት በትግራይ የለም ሲሉ ተናግረዋል። ትግራይ ከአስራት እስራት መፈታት ከያዛት ደዌ መፈወስ አለባት ያሉት እነዚህ ወገኖች ትግራይ አፋጣኝ ፈውስ የሚያስፈልጋት በአላዋቂዎች የስህተት አስተምህሮና የተግባር ስሌት ላለፉት 50 ዓመታት መከራውን እያየች ያለች ምስኪን ህዝቦቿ አንድ በመቶ ለማይሞሉ የምዕራብ ትግራይ ሰፈር ስብስብ ስልጣንና ጥም አልጠግባይነት የመከራና የሞት ገፈትን እየቀመሰች መቀጠል አይገባትምና በቃ ሊባል ይገባል ሲሉ አክለዋል። ሰላሜን አረፍት የጀግናው ኮሎኔል በዛብ ጴጥሮስ 61 ዓ ም ቅጥር ኮርስ ሜት የመቶ አለቃ ፍቅሩ ዶክተር ፍቅሩ ማሩ የአየር ኃይል አባል ሆነው ካዴት ኮርስ ሲገቡ የተቀጠሩበት መለያ ቁጥር 167 ህዝበ 69 ዶክተር ፍቅሩ ማሩ ጀግና ወታደር ጀግና አብራሪ ጀግና ሐኪም ዛሬ ተሸነፉ። በሰማይ በራር የሆነው አገራቸውን ከጠላት ያዳኑ በምድር ላይ በደዌ የተያዙትን የፈወሱና ያዳኑት ጀግና የማንቀላፋታቸው ዜና ዜና ሆነና ተሰማ። የመስመራዊ መኮንኑና ሐኪሙ ዶክተር ፍቅሩ ማሩ አጭር የሕይወት ታሪክ እንደሚከተለው ነው። አዲስ አበባ ፈረንሳይ ለጋ ሲሆን በተለምዶ ጉራራ ተብሎ በሚጠራው አካባቢ በ1943 ዓ ም የተወለዱት ካርዲዮሎጂስት ዶክተር ፍቅሩ ማሩ እድሜያቸው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርታቸውን በኮከበ ጽባ ቀዳማዊ ኃይለስላሴ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን አሰላ በሚገኘው ራስ ዳርጊ ትምህርት ቤት ተከታትለዋል። በሺህ ዘጠኝ መቶ ስድሳዎቹ መጀመሪያ ለሀገር ፍቅር ከነበራቸው ጥልቅ ስሜት በመነሳትም የኢትዮጵያ አየር ኃይል ምልመላ ሲከናወን ትምህርታቸውን አቋርጠው የኢትዮጵያ አየር ኃይልን ተቀላቀሉ። በወቅቱ አየር ኃይልን ለመቀላቀል ከተመለመሉ 27 እጩ አባላት መካከል በብቃት የአየር ኃይልነት ስልጠናን አጠናቀው በጀት አብራሪነት የተመረቁት አምስት ብቻ ነበሩ። ከእነዚህም ብቸኛው ጄት ስኳደር ሆኖ የወጣው በእድሜ ትንሹ የነበረው ፍቅሩ ማሩ ነበር። በ1966 የአብዮትን መፈንዳት ተከትሎ ደርግ ለስልጣኔ ስጋት ይሆናሉ ያላቸውን ግለሰቦች እያፈሰ ወደ እስር ቤት ማጋዝ ሲጀምር በሀገር ፍቅር ስሜት ተቆርቋሪነታቸው የሚታወቁትን የመቶ አለቃ ዶክተር ፍቅሩንም ማሳደድ ይጀምራል። የህዝቦች እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩን በደርግ እየታሰሱ መሆናቸውን ሲረዱ የሚወዱትን ሀገር ጥለው ወደ ሱዳን ይሰደዳሉ። ከዚያም ወደ ሱዲን በመሻገር የስደት ህይወትን ይጀምራሉ። በወቅት ውሳቸውን መያዝ ያልቻለው ደርግም ሁለት ወንድሞቻቸውን ይገድልባቸዋል። በስዊድን ቆይታቸው በሀገራቸው የዴሞክራሲ ስርዓት እንዲገነባ በመላው አውሮፓ የሚገኙ የኢህአፓ ተማሪዎች ንቅናቄን በመምራት ጉልህ ሚና ከመጫወታቸው በላይ በልብ ሕክምናው ዘርፍ ስፔሻላይዝድ በማድረግ በስካንዲኔቪያን ሀገራት ጭምር አንቱታን ያተረፉ ካርዲዮሎጂስት ሆኖ የዘጠኝ መቶ ዘጠናዎቹ መጀመሪያ የኤች አይ ቪ ቫይረስ ስርጭት እንደ ሀገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመክታት ሀገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶችን በማስተባበር ወደ ሀገር ቤት ቀድመው ከዘለቁ የሀገር ባለውለታ መካከል አንዱ ናቸው። ዶክተር ፍቅሩ ማሩ ከሩብ ክፍለ ዘመን የስደት ህይወት በኋላ ወደ ሀገራቸው ሲመጡ በስፋት ያስተዋሉት ችግር በልብ ህክምና እጦት ምክንያት የሚሞቱ ህጻናት እና ወጣቶች ቁጥር ማሻቀብ ነበር። ያንን ተከትሎ የችግሩን አሳሳቢነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው የስዌድን መንግስትንና የስዊድን ፈንድ የመሳሰሉ አጋዥ ተቋማትን በማስተባበር ወደ ሀገራቸው ተመልሰው ለሀገሪቱ ብቸኛ የነበረውን የልብ ህክምና ሆስፒታል ያቋቁማሉ። ሰኔ 9 ቀን 1999 ዓ ም አዲስ የልብ ህክምና ማዕከል ተመሰረተ። ሆስፒታል ማቋቋም ብቻውን በዘርፉ ያለውን ችግር መቅረፍ እንደማይቻል በማመን በርካታ የህክምና ባለሙያዎችን በራሳቸው በዶክተር ፍቅሮ ወጪ ስዊድን ድረስ በመላክ በልብ ህክምናው ስፔሻላይዝድ ያደረጉ እውቅ ሐኪሞችን በማፍራት የሰለጠውን ዓለም የህክምና ሙያ ወደ ሀገር በማምጣት ለእውቀት ሽግግር ብርቱ ዋጋ ከፍለዋል። በዚህም በሰለጠነው ዓለም ብቻ ይሰጥ የነበረውን ውስብስብ የተባለ የልብ ሕክምና ወደ ሀገራችን በማምጣት ጉልህ ሚና የተጫወቱ የሀገር ባለውለታ ናቸው፣ ካርዲዮሎጂስቱ ዶክተር ፍቅሩ ማሮ። ለወትሮ ህክምናውን ፍለጋ በከፍተኛ የውጭ ምንዛሪ ወደ ውጭ ይደረግ የነበረውን ጉዞ በማስቀረት ባለፉት ሁለት አስር ዓመታት ሀገሪቱ ልታወጣ የምትችለውን የውጭ ምንዛሪ በማስቀረት አሻራቸውን ያኖሩት ዶክተር ፍቅሩ በአዲስ ካርዲያክ የማይሰጡ የልብ ህክምናዎች የሚደረግበትን ታዝማ የውስጥዳዊና የቀዶ ለዩ ህክምና ማዕከልንም በመመስረትና አሁን ለደረሰበት ደረጃ በማብቃት ዛሬ በርካታ ህጻናትና ወጣቶችን በልብ ህክምና እጦት ምክንያት ከሚነጥቀው ሞት መታደግ የቻሉ ታላቅ የሀገር ባለውለታ ናቸው። በጥቁር አንበሳ የሚሰጠውን የልብ ህክምና ለማዘመን ያላሰለሰ ጥረት ሲያደርጉ የቆዩት ዶክተር ፍቅሩ በተለያዩ ጊዜያት በውድ ዋጋ የሚገዙ አላቂ የህክምና መሳሪያዎችን በእርዳታ በማቅረብ በርካታ አስተዋጽኦ አበርክተዋል። የታላቁ የኢትዮጵያ ህዳሴ ግድብ ሲመሰረት በወቅቱ በነበሩት የጤና ሚኒስቴር ሚኒስትር ተመርጠው በተጣለባቸው ሀገራዊ ኃላፊነት መሰረት የግል የጤና ተቋማትን በማስተባበር ከመቶ ሚሊዮን ብር በላይ ገቢ እንዲሰበሰብ በማድረግ ደማቅ አሻራቸውን አኑረዋል። የጦርነቱ ወቅት የተጎዱ ትምህርት ቤቶችንና ተቋማትን ለማገዝ በሚደረግ ርብርብ ውስጥ ሰፊ አበርክቶ የነበራቸውም ታላቅ ሰው ነበሩ። በሀገርና በህዝብ ቂም የለም የሚሉት የዶክተር ፍቅሩ ጽኑ እምነት ነው። ለሀገራቸው ጽኑ ፍቅር ያላቸው ዶክተር ፍቅሩ ባለፈው ስርዓት በተለያየ ወቅት ለእስር ተዳርገዋል። ታዲያ ስርዓት ለውጡን ተከትሎ ከእስር ቤት ሲወጡ ዜግነቱ ላላቸው ስዊድን ሀገር ለህክምና ይጓዛሉ። በዛን ወቅት ተመልሰው አይመጡም ተብሎ ብዙ ሲናፈስ፣ እርሳቸው ግን በጥቂት ሳምንታት ነበር ወደ ሀገራቸው ተመልሰው የገቡት። ይሄ ሁሉ በደል ደርሶ ቦ እንዴት ወደ ሀገራቸው ሊመለሱ ቻሉ ተብለው ሲጠየቁ ምላሻቸው አጭርና ግልጽ ነበር። በሀገርና በህዝብ ቂም የለም ነበር ምላሻቸው። ላለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጥ የቆየውን አዲስ የልብ ሕክምና በዘርፉ የሀገሪቱ የልህቀት ማዕከል ለማድረግ ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ደረጃውን የጠበቀ ባለ ስምንት ወለል ህንፃ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ ለማሸጋገር ሂደት ላይ ነበሩ። ነገር ግን ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ ቆይተው በተወለዱ በሰባ አራት ዓመታቸው ከዚህ ዓለም ድካም አርፈዋል። ካርዲዮሎጂስት ዶክተር ፍቅሩ ባለትዳርና የሁለት ሴት ልጆች አባት እንዲሁም የአራት የልጅ ልጆች አያት ነበሩ። የዶክተር ፍቅሩ ማሩ የቀብር ስነስርዓት በስዊድን ሀገር የሚፈጸም ሲሆን በሀገር ውስጥ ሀዘን መካፈል ለሚፈልጉ አዲስ አበባ ጃክሮስ እግዚአብሔር አብ ቤተ ክርስቲያን አጠገብ ከቪዥን ትምህርት ቤት ጀርባ በሚገኘው መኖሪያ ቤታቸው መድረስ የሚችሉ መሆኑ ተገልጿል። ቤተሰቦቻቸው አዲስ የልብ ህክምና ሆስፒታል ማኔጅመንትና ሰራተኞች ታዝማ የውስጥ ደዌና የቀዶ ልዩ ህክምና ማዕከል ማኔጅመንትና ሰራተኞች ለቤተሰቦቻቸው እንዲሁም ለመላው ኢትዮጵያ ህዝብ መጽናናትን ተመኝተዋል። የሞርስ ኮሚኒኬሽንም በሰማይ በምድር አገራቸውን በታማኝነትና በቅንነት ያገለገሉት ዶክተር ፍቅሮ ማሩ ሞት የተሰማንን ሀዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለስራና የሙያ ባልደረቦቻቸው በሙሉ መጽናናት ይሆን ዘንድ እንመኛለን። ለቢረ ሰደቃ ክብር ተላ የትወልዳችው። የሞርስ ኮሚኒኬሽን ቤተሰቦች ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና እንደ ቀጠለ ነው። እናንተ ሰብስክራይብ፣ ላይክ፣ ሼር በማድረግ ሌሎች አዳዲስ ቤተሰቦችን እንድናፈራ አግዙን። የውጭ ዜና አልፋለሁ። አሜሪካ፣ የአሜሪካ መንግስት በህገወጥ መንገድ በሀገሪቱ ውስጥ ለሚገኙ ስደተኞች አሜሪካን ለቀው ለመውጣት ከወሰኑ አንድ ሺህ የአሜሪካን ዶላር እንደሚሰጥና የጉዞ ክፍያቸው እንደሚሸፍን አስታውቋል። ፕሬዚደንት ትራምፕ ስለ ጉዳዩ ለጋዜጠኞች ሲያብራሩ ህገወጥ ስደተኞች የቀረበላቸውን አማራጭ የሚቀበሉ ከሆነ አንድ ቀን ወደ አሜሪካ የሚመለሱበት ህጋዊ መንገድ ሊሰጣቸው እንደሚችል ተናግረዋል። እንዲሁም የአሜሪካ የሀገር ውስጥ ደህንነት ዲፓርትመንት ዲኤችኤስ ጸሐፊ ክርስቲን ኖም ከአሜሪካ በራስ ፈቃድ መውጣት ከእስር መዳን፣ ደህንነቱ የተጠበቀና ወጪ ቆጣቢው መንገድ ነው ብለዋል። የሀገር ውስጥ ደህንነት ዲፓርትመንት አቅሎም እቅዱ የገንዘብ ወጪን እንደሚቀንስ ገልጾ እስካሁን ስደተኞችን ለመያዝ ለማሰርና ከሀገር ለማስወጣት በአማካይ ከ17 ሺህ ዶላር በላይ ወጪ እንደተደረገ አስታውቋል። በእቅዱ መሰረት የመጀመሪያው ህገወጥ ስደተኛ ከቺካጎ ወደ ሆንዱራስ ለመብረር አማራጩ ለተቀበለ ዲፓርትመንቱ መግለጹን ቢቢሲ ዘግቧል። እስራኤል የእስራኤል አየር ኃይል በየመን ሆዴዳ ተብሎ የሚጠራው ወደብ ላይ ጥቃት የፈጸሙት ሲሆን 30 የጦር አውሮፕላኖች ጥቃቱን ለማድረስ የተሳተፉ መሆናቸው ተሰምቷል። ጥቃቱ የኮንክሪት ፋብሪካንና እቃዎችን ለማውረድ የሚያገለግሉ የመርከቦች መቆሚያን ኢላማ ያደረገ መሆኑ ተዘግቧል። የአየር ጥቃቱ ከአሜሪካ መንግስት ጋር በቅንጅት መዘጋጀቱ የተዘገበ ሲሆን፣ የአየር ድብደባው ከአንድ ቀን ቀደም ብሎ የሀውቲ አማጺያን በቴልአቪቭ በቤን ጉሪዮን አየር ማረፊያ ላይ ጥቃት መፈጸማቸውን ተከትሎ የተካሄደ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቦርኑ ላይ የአጸፋ እርምጃ እንደሚወስዱ ቃል ገብተው ነበር። ነታንያሁ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልዕክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሰጡ ታውቋል። የእስራኤል የመከላከያ ሚኒስትር እስራኤል ካትስ በበኩላቸው የሚመታንን ሁሉ ሰባት እጥፍን እንመታለን በማለት ለጥቃቱ ምላሽ ሰጥተዋል። ነታንያሁ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ማለታቸው የሚታወስ ነው። ኢራን ግን ይህንን የእስራኤልን ክስ አስተባብላለች። ተያዘው ዜና የእስራኤል የጸጥታ ካቢኔ ያወጣው አዲስ እቅድ በሐማስ ላይ ወታደራዊ ጥቃት በማስፋፋት ጋዛን መያዝ ይጨምራል ሲሉ የእስራኤል ባለስልጣን መናገራቸውን ቢቢሲ ዘግቧል። ጠቅላይ ሚኒስትር ቤንያሚን ነታንያሁ የካቢኔው ምክር ቤት ሐማስን ለማጥፋትና የተቀሩትን ታጋቾች ለመታደግ ጠንካራ እርምጃ ይወሰዳል አሉና ቀጥል አድርገው 2.1 ሚሊዮን የጋዛ ሕዝብንም ከአደጋ ለመጠበቅ ይንቀሳቀሳል ብለዋል። ምን ያህል ግዛት በእስራኤል ወታደሮች እንደሚወሰድ ባይገልጹም አይገቡም አይወጡም ሲሉ አሳስበዋል። ካቢኔው በመርህ ደረጃ እርዳታን በግል ኩባንያዎች ለማድረስ የተያያዘውን እቅድ አጽድቆ የተባበሩት መንግስታት ድርጅት ከፍተኛ የምግብ እጥረት አስከትሏል ያለውን የሁለት ወራት እገዳ ይቀርፋል ተብሏል። የተባበሩት መንግስታት ድርጅትና ሌሎች እርዳታ ድርጅቶች ሀሳቡ መሰረታዊ የሰብአዊ መርሆችን መጣስ እንደሚሆንና እንደማይተባበሩም ተናግረዋል። የሐማስ ባለስልጣን የእስራኤልን ግፊትና ውሳኔ ውልቅ አድርጓል። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከሁለት ሳምንት በኋላ ህንድ በፓኪስታን እና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰነዘረ። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳይል ጥቃት መሰንዘሯን ነው ያስታወቀችው። የፓኪስታን መከላከያ ኃይል በበኩሉ ሶስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላማዊ ዜጎች መገደላቸውን ተናግሯል። ዛሬው በህንድ የአየር ድብደባና በዛሬው በህንድ የአየር ድብደባ 26 ሰዎች ሞተዋል፣ 46 ደግሞ ቆስሏል ብሏል። የፓኪስታን የውጭ ጉዳይ ሚኒስትር ፓኪስታን ኢስላማባድ በመረጠችው ጊዜ ምላጭ ሰጣለች ስትል ስለ ጥቃቱ ተናግራለች። ህንድ የመከላከያ ሚኒስቴር በበኩሉ ጥቃቱን ኦፕሬሽን ሴንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዚያ 14 2017 22 ህንዳውያን እና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑ ተገልጿል። ሞርስ ኮሚኒኬሽን ቤተሰቦች ላይክ ሰብስክራይብ ሼር በማድረግ ሌሎች ቤተሰቦች እንድናፈራ ስላደረጋችሁም ከልብ እናመሰግናለን። አር አስቻ ዜናውን በድጋሚ እናስታውሳችሁ። ህወሀት በተለያዩ አካባቢዎች የቀበራቸውን የጦር መሳሪያና ተሽከርካሪዎች ቆፍሮ እያወጣ መሆኑ፣ ጀኔራል ፍስሐ ኪዳኑ ማንጆስ ወደ ሱዳንና ኤርትራ ሚስጢራዊ ጉዞ ማድረጋቸው፣ በኢትዮጵያ ከ297 በላይ ህገወጥ ኬላዎች መኖራቸውን የጉምሩክ ኮሚሽን ቢያምንም መፍትሄውን አለመጠቆሙ፣ እዚያ መስራ ላይ ባሉ አሽከርካሪዎች ምዘና ሊጀመር መሆኑ፣ ከሀገር ውስጥ ከውጭ ትራምፕ በፈቃደኝነት አሜሪካን ለቀው ለሚወጡ ህገ ስደተኞች የ1 ሺህ ዶላር ማበረታቻ ማቅረባቸው፣ የእስራኤል የጸጥታ ካቢኔ ጋዛን ለመያዝ እቅድ ማጽደቁን አንድ ባለስልጣን መናገራቸው፣ ፓኪስታን በህንድ የአየር ጥቃት የ26 ሰዎች ህይወት ማለፉን የተመለከተ መረጃና በመጨረሻም ሰማይ በራሪ ሆነው አገራቸውን ከጠላት ያዳኑ በምድር ላይ ደዌ የተያዙትን የፈወሱ ጀግና ዶክተር ፍቅሩ ማሩን ህልፈት ሰማንና የወት ታሪካቸውን በአጭሩ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና የእስካሁኑ ነበር። በቀጣይ ዓርብ በሞርስ ዜና እንገናኛለን። እስከዛው ድረስ ጤና ይስጥልኝ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው። የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ